ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቴዲ ራያን ብዙዎቻችሁ ታውቁታላችሁ። አረብ ሀገር ላይ የነበሩ ልጆች ጠንካራ ሰራተኞች፣ ተጽዕኖም ፈጣሪ ናቸው። ወይም እንዲያው በኩል የብሬክስ ሀበሻዊ ያክስት ልጅ ወይም ያጎት ልጅ ነው። ዛሬ ያነሳው ሀሳብ ብዙዎቻችን የምንጎዳበት ብዙዎቻችን እየተቸገርንበት ያለ ሳይገባን ጥንቃቄ ሳናደርግ ብዙዎቻችን የምንጎዳበትን ነገር ነውና እኔም ከገጠመኝ ደግሞ ሸርባ አደረጋችሁ ብዙዎቻችሁ ጥንቃቄ ልታደርጉ ትችላላችሁ። በተለይ ደግሞ አረብ ሀገር ላይ ያላችሁ እህቶቼ፣ አብዛኛው ምግብ ላይ የምትሰሩ፣ ማድቤት ላይ የምትሰሩ እህቶቼ ምግብ ስታበስሉ ቆይታችሁ እንዳለ እንዳላባችሁ የምግቡ እንፋሎት ፊታችሁ ላይ እንዳለ በፀሐይ ወጥታችሁ ፀሐይ ጨረር በሚያገኙባችሁ ሰዓት ፊታችሁ ወደ መበላሸት እሱ ብቻ ሳይሆን ወደማይጠፋ ማዳት ይቀየርባችኋል። እኔ ልክ ኢትዮጵያ ስገባ ነበረ እንደዚህ የሆነብኝና በጣም የተቸገርኩበት ነው። ከጠፋ በኋላ ራሱ ቁስሉ ከጠፋ በኋላ ከደረቀ በኋላ በጣም ጠባሳ ጥቁር ጠባሳ ሆኖብኝ ከብዙ ጊዜ በኋላ ነው የጠፋልኝ። ጥቁር ጠባሳ የሚያስጠላ የሚደብር ነበረ እና ወንድ፣ እኔ ለራሱ ጥያቄ ነበረ ብዙ ጊዜ ሳየው እንትን ማዳት አለበት። ቴዲ፣ እንደው አብዛኛው ወንድ ላይ ላይ ምን ሆኖ ነው እያልኩኝ ራሴን ጠይቅ ነበረ። አሁን ላይ ግን